ናማስቴ፣ ሁላችሁ የኋላ ደረጃ የኩላሊት በሽታ ወይም እስክድ ተብሎ የሚታወቀው ሁለቱም ኩላሊቶቹ ከ10 በመቶ በታች በቀለም ሲሰሩ እና ወደ ፍሱም ማበርከት ሲደርሱ ነው። በመሰረት አምስት ደረጃዎች ያሉ የቀላል የኩላሊት በሽታ ደረጃዎች አሉ። ከነዚህም የኋላ ደረጃ የኩላሊት በሽታ የመጨረሻው ወይም የመጨረሻው ወይም አምስተኛው ደረጃ ነው። የኋላ ደረጃ የኩላሊት በሽታ አደጋ አሰሳዎች የስኳር በሽታ፣ የደም ግፊት፣ ሽቶ ስብ መጠን በማላቀቅ አንዳንድ መድኃኒቶች እንደ ህመም አሻቢዎች እና አንቲባዮቲክስ የዘር በሽታዎች እና አንዳንድ ጊዜ የኩላሊት ድንጋዮች ናቸው። በኋላ ደረጃ የኩላሊት በሽታ ሁኔታ ሁለት ብቻ የህክምና አማራጮች አሉ፣ እሱን ዳያሊሲስ ወይም የኩላሊት ተቀይር ሊሆን ይችላል። ነገር ግን እንደ ደም ግፊት መቆጣጠር፣ ደም ስኳር መቆጣጠር፣ ክብደት መቆጣጠር፣ በቂ ፈሳሽ መጠጣት እና ብዙ ህመም አሻቢዎች ወይም አንቲባዮቲክስ እንዳትወስዱ፣ የአደጋ አሰሳዎችን መለየት እና መከላከል ቢቻል የኋላ ደረጃ የኩላሊት በሽታ መድረስ ማስቀመጥ ወይም አንዳንድ ጊዜ ማስቆም ይቻላል።